ሰላም እንዴት አላችሁ ቤተሰቦች ሁሉ ሰላም። እንግዲህ ላይክ ሰብስክራይብ ማድረጉን ቀጥሉ። የቱርክ ባለስልጣናት በነሱ ድንበር አቅራቢያ ጥቁር ባህር ላይ ብላክ ሲ የሚባለው ላይ ነዳጅ የጫኑ መርከቦች መመታታቸውን አሳውቀዋል። እነዚህ የተመቱ መርከቦች ደግሞ ቱርክንና ዩክሬንን ወይም ደግሞ ቱርክንና ና ሌሎች ይህን ድርጊት የፈጸሙ አካላትን ጫና ውስጥ ሊያስገባ የሚችል እንደሆነ ተነግሯል። ጥቃቱ የተሰነዘረው በማይንስ ወይም ደግሞ በሚሳኤል አሊያም በሰው አልባ አውሮፕላን ወይም ድሮን ሊሆን እንደሚችል የቱርክ መንግስት አሳውቀዋል። ግን የተረጋገጠ መረጃ የለም። ጥቃቱ የተሰነዘረው በጥቁር ባህር አካባቢ ነው። ይሄኛው በጥቁር ባህር አካባቢ ጥቃቱ ተሰነዘረ ማለት ደግሞ ትንሽ የፖለቲካ ሂደቱን፣ ወታደራዊ ውጥንቅጡን የከፋ ሊያደርገው እንደሚችል ከቱርክ በኩል የሚወጡ መረጃዎች ያሳያሉ። ምክንያቱም የተፈጸመው ጥቃት በቱርኩ ጥቁር ባህር አቅራቢያ ነው፣ በዛ አካባቢ በመሆኑ ቱርክንም ተደፈረች የሚል አይነት የፖለቲካ ረዳድ እንዲኖር ያደርጋል። የቱርክ የትራንስፖርት ሚኒስትር አብዱልከድር ዩራሎግሉ እንዳሉት ደግሞ ሁለት ነዳጅ የጫኑ ወይም ደግሞ ኦይል ታንከርስ እንደተመቱ ተነ ተነግሯል። ግን ደግሞ እነዚህ ሻዶ ፍሌት የሚባል አላርለ እነዚህ የሩሲያ ሻዶ ፍሌት አካል ሊሆኑ ይችላሉ ነው የተባለው። እንግዲህ ሻዶ ፍሌት ማለት ዓለም አቀፍ ማዕቀብን ለማምለጥ የሚደረግ የድብብቆሽ አኬድ የድብብቆሽ በባህር ውስጥ የመንቀሳቀስ አኬድ ነው። ያ ማለት ዓለም አቀፍ ማዕቀፍ ሲጣልበት ወይም ማዕቀብ ሲጣልበት አንድ አገር መርከቦቹን የሚያንቀሳቀስበት በድብቅ ከአንዱ ወደ ሌላው የሚያሸጋግርበት በድብቅ ወይም ደግሞ ሻዶ ፍሊት በሚባለው እንቅስቃሴ መልክ የሚሄዱ ሳይሆኑ እንዳልቀሩ ነው በግልጽ የተቀመጠው። ይሄኛው ግን ደግሞ የሚያጣለው ሩሲያ በቀላሉ የምትመለከተውም ስላልሆነ፣ ሩሲያን ብቻ ሳይሆን ቱርክንና ከዚህ ውጭም ደግሞ በተለያየ አጋጣሚ በጥቁር ባህር የሚንቀሳቀሱ አካላት ይህን ድርጊት ከፈጽመው ወገን ጋር ሊጋጩ እንደሚችሉ በግልጽ የሚያሳይ ነውና በብዙ ሁኔታዎች ሚሳይል ወይም ደግሞ የሰው አልባ አውሮፕላን ወይም ድራውን ሊሆን ይችላል የሚለው እጅግ አስቸጋሪ ነው። ሁለት የነዳጅ ጫኝ መርከቦች ወይም ደግሞ ታንከሮች በዚህ ልክ መመታታቸው የሩሲያ እንግዲህ በድብቅ የምታስተላልፈው የመርከቦች እንቅስቃሴ ነው ወይም ደግሞ ሻዶ ፍሬት ነው ተብሎ ቢታሰብም ብዙ አጋጣሚ እንግዲህ በጥቁር ባህር በቱርኩ የጥቁር ባህር አቅራቢያ በእሳት ተያይዘዋል። ለምን ተያያዙ የሚለው በጣም ማጣራት እየተደረገበት የሚገኝ ጉዳይ ሆኗል። ጥቁር ባህር ላይ ወይም ደግሞ ብላክሲ ላይ እንደዚህ ግሮች መፈጠራቸው ምናልባት ሩሲያን ብቻ ሳይሆን ቱርክንም ጫና ውስጥ ያስገባ ስለሆነ በቱርክ ድንበር ላይ በቱርክ የባህር ዳርቻ ላይ የተፈጸመ በመሆኑ ጥያቄዎችን በተለያየ አቅጣጫ ለማየት ግድ የሚል ሆኗል። እንግዲህ ታንከሮቹ ከሮስ እዚሁም ደግሞ ቪራት ወይም ቫይራት በመባል የሚታወቁ ናቸው። ጥቃት ደርሶባቸዋል። ፍራይዴይ አፍተርኑን ትላንት ምሽቱን ማለት ነው፣ ወይም ደግሞ ከሰዓት በኋላ የተፈጸመ ጥቃት ነው። የሪስክ የአደጋ ጊዜ ሰራተኞች በቦታው ስክራምብል ለማድረግ ሞክረዋል ችለዋል። ስለዚህ በሁለቱም መርከቦች በሁለቱም መርከቦች ወይም ደግሞ በሁለት ታንከሮች ውስጥ ያሉ ሰዎችን ሁሉንም አባላት ማዳን ችለዋል። ይሄ በጣም የቱርክ ሰዎች የቱርክ ፖለቲከኞች ያደረጉ ጥረት ነው። የትራንስፖርት ሚኒስቴሩ ያደረገው ጥረት ነውና ቱርክ ትልቅ ስራ እንደሰራጭ ተነግሯል። አፍተርኦል የማንም የሆን የማን ጉዳዩ ከዚህ ከሰብአዊነት ጋር የሚገናኝ በመሆኑ ምክንያቱም ሰው ልጅ በጥቁር ባህር ተመታ ማለት ምን ሊሆን እንደሚችል የሚታወቅ ነውና ከዛ አንጻር ትልቁን ስራ እንደሰሩ እየተነገረላቸው ነው። የቱርክ የትራንስፖርትና የኢንፍራስትራክቸር ሚኒስትር አብዱልካድር ኡራሉ ጉሉ ያሉት ደግሞ እንግዲህ መጀመሪያ የተደረገው ነገር ሪፖርቱ የአደጋ ጊዜ ሰራተኞች ከዚህ ከትራንስፖርትና ኢንፍራስትራክቸሩ ጋር በተገናኘ ስራ የሚሰሩት ጉዳዩን የሚያዩበት መንገድ መጀመሪያ ላይ መረጃ የደረሳቸው ወይም ደግሞ ሲግናሉ የደረሳቸው ጥቃት ሊደርስብን ነው የሚለው መረጃ የደረሳቸው በኬሮስ ውስጥ በሚባለው ነው። ይችኛው የተመታችሁ እንግዲህ ወይም ደግሞ በዚህ በተለየ አጋጣሚ እንደሆነ ባይሆንም ግን የተጣራ መረጃ ማጋራት ባይችሉም መጀመሪያ መረጃው እንደደረሳቸው ከዛም በኋላ ስለ ኬሮስ ጉዳይ እየተከታተሉ ባሉበት ሰዓት ነፍሳድን ስራው በቀጠለበት አጋጣሚ ደግሞ ሌላ ተጨማሪ ፍንዳታ ቪራት ወይም ቫይራት በምትባለው መርከብ ላይ ደግሞ መድረሱን ሰሙ። ስለዚህ አት ደ ሴም ታይም ሆነ ተብሎ ካልሆነ በስተቀር እንደዚሁ በአጋጣሚ የሆነ ነው ለማለት ያስቸግራል። ምክንያቱም የአጋጣሚ የሆነ ቢሆን ሁለቱም ላይ ጥቃት አይደርስም፣ ወይም ሁለቱም በሰዓት አይጋዩም ነበር ነበረ። አንደኛው ቢጋይ እሺ፣ በተፈጥሮ በአጋጣሚ ሊባል ይችል ነበረ የሚል ሀሳብም እንደዚህ ወጣ ነው። ሁለቱም አደ ሴም ታይም በተለያየ ያ ማለት በተወሰነ ደቂቃ ልዩነት በዚህ ልክ መጋየታቸው፣ በዛ ላይ ደግሞ ጥቁር ባህር ላይ መሆኑ፣ በዛ ላይ ደግሞ ከሩሲያ ብላክ ፍሌት ወይም ደግሞ ይሄ ሰነድ አልባ በሆነ መንገድ ከእንትን ነጻ ለመውጣት ከማዕቀብ ነጻ ለመውጣት ከጫና ነጻ ለመውጣት ከጥቃት ነጻ ለመውጣት የሚደረገው የጉዞ አካል ከሆነ እንደዚህ አይነት ነገሮችን በጥርጣሬ ማየት ያስፈልጋልና፣ እንግዲህ በጣም የዩክሬን ፖለቲከኞች በዚህ ልክ እጃቸው ይኖሩበት አይኖሩበት የሚል ደግሞ እሱን ማረጋገጥም ያስፈልጋል። የቱርክ አባላት እነዚህ ክሮች የተለያዩ ስራዎችን ሲሰሩ ነበረ። እንግዲህ አንዱ መርከቧ በጋየችበት አጋጣሚ አንዱን ለማዳን ከዛ ደግሞ ሌላውን ለማዳን በሚሄዱበት ርቀት ሰዎችን ማዳን ችሏል። እና ትልቅ ጉዳይ ነው እንግዲህ፣ የራላው ጎሉ እንዳሉት ደግሞ የውጭ ኢንተርፍራንስ ወይም ደግሞ ኤክስትርናል ኢንተርፍራንስ የውጭ ጣልቃ ገብነት ሊኖረው እንደሚችል ይገመታል። ምክንያቱም ቅድም እንዳልኳችሁ አሴም ታይም ሁለቱም እንዴት ሊጋዩ ቻሉ የሚለውን ታሳቢ ማድረግ ከዚህ አንጻር ሊታይ ይችላል ነው። የመጀመሪያው ነገር ደግሞ ወደ አእምሯቸው የሚመጣው የቱርክ ፖለቲከኞች ጥቃቱን በሚሳኤል ወይም ደግሞ በሌሎች ሰዋል በአውሮፕላኖች ወይም ደግሞ በሌሎች ባህር ሰርጓጅ መርከቦች ወይም ደግሞ ቫይዘልስ የሚባሉት እነዚህ ትንንሽ ጀልባዎች አማካኝነት ሊሆን ይችላል የሚል ነው። ግን እስካሁን በጣም ደፍኒቲቭ የሆነ መረጃ ማጋራት አልቻሉም። የፖለቲካ ሂደቱ ደግሞ ሌላ አይነት ትርጉም ሊኖረው እንደሚችል ይገመታል። ከዛ አንጻር ብዙ ነገሮችን መረዳት እንዳለባቸውም የአንካራ ፖለቲከኞች ያስቀምጣሉ። ኦፐን ሳንክሽንስ ዳታቤዝ ያስቀመጠው አንድ መረጃ ነበረ። ይሄኛው ሰዎች እና ድርጅቶች በዚህ በዓለም አቀፍ ማዕቀቦች ላይ ሲንቀሳቀሱ በሚያደርጉበትን ሁኔታዎች ወይም ደግሞ ዴታ ትራክ በማድረግ የሚታወቅ ነው እና ኦርጋናይዜሽኑ የቬዝሎቹን እንቅስቃሴ የሻዶ ፍሌት ቅድም ያልኳቸው የሩሲያ በድብቅ የምትንቀሳቀስበት መርከቦች ሊሆኑ እንደሚችሉ ይገመታል ካለ በኋላ ጥቃቱ መሰንዘሩን ደግሞ እንደዚሁ ከተለያዩ አጋጣሚ ከውጭ ኃይላት ጋር ጫና በተፈጠረበት አጋጣሚ እንደሆነ በግልጽ ለማስቀመጥ ሞክረዋል ና ይህኛው ምናልባት ሁለት ሺ ሁለት ላይ ሩሲያ ዩክሬን ላይ ጦር ስትከፍት ኢንቨንሽን ኦፍ ዩክሬን በሚለው ማለት ነው። ከዛን ጊዜ በኋላ ማዕቀብ ሲጣልባት ለማምለጥ ሩሲያ ወይም ሞስኮ የምትሄድባቸውን መንገዶች ያስተካከለችበት ነበር ና ይሄኛው አብሮ ሊታይ ይችላል። ዩክሬን ብዙ ነገሮችን ስኬታማ የሆኑ የባህር ኃይል ጥቃቶችን ማድረሷ ይታወሳል። ምንም እንኳን የሩሲያ ትንሽ ጡንቻቸውን አበርተው ቢቀጥሉም ሩሲያ በዚህ አካባቢ በዚህ በውጥረት ሰዓት ላይ የምታደረጋቸውን እንቅስቃሴዎች በጥቁር ባህር አካባቢ ያለውንም እንደዚሁ ፈተና ውስጥ ሊያስገባ የሚችል ነበርና ይህኛውን እንዴትና በምን መንገድ መቆጣጠር እንችላለን ስለሚለውም እንደዚ ጥያቄ ሲያነሱ ቆይተዋል። ብዙ ሁኔታዎች ደግሞ ጥያቄ ውስጥ የሚገቡ ቢሆኑም እና ጥቃቱ ምናልባት የማሪን ድሮንስ ወይም ደግሞ የሰው አልባ ኤክስፕሎሲቭ የሆኑ ሰው አልባ አውሮፕላኖች በውሃ ውስጥ አልፈው ጥቃት ሊሰነዝሩ የሚችሉ ሊሆኑ እንደሚችሉም ይገመታል። ግን የዩክሬን ፖለቲከኞች ደግሞ ይሄኛውን በተለየ መንገድ በተለየ አረዳድ በተለየ ካውንሰፕት ሊያዩት እንደሚችሉ ደግሞ ሳይታለም የተፈታ ነው እና እጅግ አስቸጋሪ ሁኔታዎች እንዳሉ ይጠቁማል። እንግዲህ ይችኛዋ ኬሮስ የምትባለው ደግሞ የጋምቢያ ሰንደቅ የያዘች ናትና በሰዓት መጀመሪያ ላይ ተቀጣጥላለች። ብላክሲ አፕሮክስሜትሊ 28 ናውቲካል ማይልስ ያ ማለት በመርከበኞች የዲስታንስ የርቀት መለኪያ ስርዓት ናውቲካል ይባላል። በሱ ወይም ደግሞ በ52 ኪሎ ሜትር ላይ ከቱርክ አካባቢ ከኮካይሊ የሚባል ፕሮቪንስ ወይም ግዛት አለ ቱርክ ላይ ከሱ ከ52 ኪሎ ሜትር ርቀት ላይ የተፈጸመ ጥቃት ነው። የቱርክ እንግዲህ ጀኔራል ጉዳ የቱርክ የዳይሬክተር ጀኔራል ኦፍ ማሪታይም አፌርስ የባህር ላይ እንቅስቃሴዎች ወይም ደግሞ የባህር ጉዳዮች ዳይሬክተር ጀነራል የሰጠው ሐሳብ በዚህ ነው። ከ52 ኪሎ ኪሎሜትር ወይም ደግሞ 28 ናውቲካል ማይልስ ላይ ጥቃት እንደተሰነዘረ በግልጽ አስቀምጧል። እንግዲህ ዌዝ ሴሊንግ ኢምፒቲ ትዋርድ ሩሲያን ኖቮሮሲ ፔስክ ፖርት እንግዲህ ይችኛዋ በባዶ የተቀመጡ ናቸው የሩሲያ በዚች ፖርት ላይ ባለው እንቅስቃሴ ውስጥ እንዳሉ ፍሬሚንጉ ሊቀመጥ ይችላል። ዊዝን አናዎር ወይም ደግሞ በሰዓት ውስጥ ማሪታይም የሀገሪቱ የባህር ሀይል ባለስልጣን ሀሳብ ሲሰጡ፣ ሁለተኛዋ ታንከር ቪራት የምትባለው ደግሞ ጥቃት እንደደረሰባት አስቀመጡ። ይሄኛው ደግሞ የሆነው ከብላክሲ 35 ናውቲካል ማይል፣ ያ ማለት የመርከበኞች የዲስታንስ የርቀት መለኪያ ከዛ ወይም በምናውቀው 64 ኪሎ ሜትር ማለት ነው ከቱርክ ኮስት የባህር ዳርቻ ላይ የተፈጸመ እንደሆነ በግልጽ አስቀምጧል። ሁለተኛው ላይ ደግሞ እንደዚሁ በተመሳሳይ የአደጋ ጊዜ ሰራተኞች ተሰማርተዋል፣ ዲስፓች ሆነዋል። ሁለቱንም አባላት ማውጣት ችለዋል። እና የቫይራት ውስጥ የነበሩ ምንም የተጎዳ ሰው የለም ሰራተኛ የለም ማለት ነው። ይህኛው በብዙዎች መንገድ በተስፋ ሲታይ ነበረ፣ ግን በጣም ከባድ የሚባል ጭስ ሲታይ እንደነበረ በግልጽ ተቀምጧል። እና ይሄኛው የቬዝሎቹ እንቅስቃሴ እጅግ አስቸጋሪ ነው። ከዚህ በፊትም በተለያየ አርኬድ በተለያየ ሁኔታ ውስጥ የነበሩ ናቸው ና በሰሜናዊ ቦስፖረስ ወይም ደግሞ እንግዲህ ከረን አሁን ባለበት ሁኔታ ኖቬምበር አራት ላይ ካሮስ የነበረችበት አካባቢ እንደሆነ ተነግሯል። ኖቬምበር ስድስት ላይ ደግሞ በዳርዳኔልስ አካባቢ ወይም በዚህ ሰርጥ አካባቢ እንደነበረችን በግልጽ ተቀምጧልና ና በተለያዩ አካባቢዎች ሁኔታዎች አሉ። እንግዲህ አሜሪካ ይችኛዋን ማዕቀብ ጥላባታለች። ጃንዋሪ ላይ ላስቲር ማለት ነው የቪራት የምትባለው ላይ ማዕቀብ ጥለዋል። ከዚያ ደግሞ አውሮፓ ህብረት ስዊዘርላንድ ናኪንግደም ካናዳን የመሳሰሉ አገራት ና የተለያዩ ተቋማት በዚህ ላይ ማዕቀብ ጥለዋል። ለኬሮስ ላይ ና ይሄኛው፣ ስለዚህ የትኛው ሀይል እንደፈጸመበት ጥቃት እንደፈጸመበት ለማስቀመጥም እጅግ ያስቸግራል። ና ትንሽ የፖለቲካው መጎሳሰብ እዛ አካባቢ ፈተና ሊያመጣ ይችላል። ይሄ ብዙ ሁኔታዎችን ብዙ አረዳዶችን ግምት ውስጥ ማስገባት አለም እንዳለባትም ያስቀምጣል። ግን አንዳንድ የፖለቲካ ተንታኞች እንደሚያስቀምጡት ከሆነ ሩሲያ በዚህ ልክ ጫና ውስጥ በመግባቷ ለጉዳዩ መፍትሄ መስጠት አለባት ነው። ግን ሩሲያ በምንድን ነው በምን ሁኔታ ነው ለጉዳዩ መፍትሄ መስጠት የምችለው የሚለውንም እጅግ አስቸጋሪ ሊያደርጋችሁ ይችላል ና የኬቭ ፖለቲካ በጣም ውስብስብ እየሆነ በሄደበት ሰዓት ደግሞ የተፈጸመ ጥቃት መሆኑ እጅግ አሳሳቢ ሆኗልና ኬቭ በጣም ከባድ በሚባል የሚሳይል ጥቃት እና የድሮን ጥቃት እንደዚሁ ከባድ የሆነ አስቸጋሪ ሁኔታ ውስጥ መግባቷ ተነግሯል። ሶስት ሰዎች ሕይወታቸውን አጥተዋል። ከ ሰላሳ ሰባት በላይ የሚሆኑ ደግሞ በሩሲያ ድሮኖችና ሰው አልባ አውሮፕላኖች ማለት እንደዚሁም ደግሞ በሚሳይሎች ጥቃት እንደደረሰባት ተቀምጧል። ሩሲያ ደግሞ ከመቶ በላይ የዩክሬን ሰው አልባ አውሮፕላኖችን በክራይሚያ አካባቢ እንደዚሁም ደግሞ ኤዞብ ባህር አካባቢ ማውደሟን መምታቷን በግልጽ አስቀምጣለች። እንደዚህ አይነት ውጥረት ባለበት ሰዓት የሆነው ነውና፣ በጣም ኬቭ ደግሞ እጅግ ከባድ በሚባል ደረጃ ዴሊ በሚባል ሁኔታ ጥቃት የተሰነዘረባት ነው የሚገኘው። እና ይሄ ምንድን ነው የሚያሳየው ትንሽ የተረጋጋ የሚመስሉ የፖለቲካ ሂደት እዛ በሩሲያና ዩክሬን መካከል ያለው አሁን ደግሞ መልኩን እየለወጠ ሌላ አይነት ጫና እየፈጠረ መሆኑን ሊያሳይ ይችላል ነው። በጣም በበርካታ አካባቢዎች ዩክሬን ላይ ጥቃቶች ተጠናክረው ቀጥለዋልና እነዚህን መፍትሄ እንዴት መስጠት እንችላለን የሚለው ሀሳብ ሳይቋጭ አሁን ባለው ደግሞ ሌላ አስቸጋሪ ሁኔታዎች ተጠቅመዋልና ሩሲያ በጣም ከባድ የሚባል 36 ሚሳይሎችን 600 ሰው አልባ አውሮፕላኖች ወይም ድሮኖችን ምሽቱን መጠቀሟን ነው የተቀመጠው። ይሄ ታይቶ የማይታወቅ ነው። ሩሲያ እንግዲህ ኬቭ ላይ 36 ሚሳይሎችን እንደወእንደእንደእንትን 36 አካባቢ የሚሆኑ ሚሳይሎችን መጠቀሟን 600 ሰው አልባ አውሮፕላኖች ወይም ድሮኖችን ኦቨርናይት እንግዲህ መጠቀሟን የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ አስቀምጠዋልና ና ይህ ትንሽ እጅግ አስቸጋሪ የሆነ አለመግባባት ሊያሳይ ይችላል። ና ሩሲያ ብዙ ነገሮችን በዚህ ልክ የምትከተል ከሆነ በዚህ ልክ የምትቀጥልበት ከሆነ አንዳንድ ሁኔታዎችን አሁንም ቆም ብላ ማሰብ እንዳለባት የሚያሳይ ሆኖ ተመዝግቧል ነው ጉዳዩ። እጅጉን ውስብስብ የፖለቲካ ሂደት አለ። እነዚህ የመርከቦቹ መመታት እንደዚሁ ኬቭ ላይ ከባድ የተባለው ጥቃት መሰንዘር ከፕሬዚዳንት ዶናልድ ትራምፕ አቋም ጋር አብሮ የማይሄድም በመሆኑ ትንሽ ፖለቲካ ላይ ውስብስብ ጉዳዮች ሊፈጠሩ እንደሚችሉ ታሳቢ መደረግ እንዳለበት ለማሳየት ነው። እጅጉን አመሰግናችኋለሁ።